ገባልሽ እሺ። መጨረሻ የምትይው መልዕክት ካለሽ እንጨርስ በይና። አሁን በእርግጠኝነት መናገር የምችለው አሁን ቴሌግራም ላይ ፎቶ በእርግጠኝነት መጥቼ ጎበኝሻለሁ። የት ነበር ያልሽኝ አካባቢ ጋር ይኸው ቀጥታ እያሳየሁት ነው። እንትን ሲገባ ስክሪንሻት እያሳየ ነው። በቀጥታ ያሳያል። ከአንቺ በፊትም ለሌሎች ሳስገባ እዚሁ ያሳየሁ ነበረ፣ እየታየ ነበረ። ጠር 3 ብር፣ ጤፍ 5500 ብር፣ ማስተሻ 200 ብር፣ እንጨት 300 ብር ነው ያልሽኝ። ስለዚህ አሪፍ። ሰላም ሰላም፣ ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾች፣ እንደሚታወቀው ሰሞኑን አንድ ቻሌንጅ አዘጋጅቼ ነበረ። ስራ ማስኪያጃ ገንዘብ ሰጣችኋለው፣ የስራ ዝርዝራችሁን ወይም ደግሞ የቢዝነስ ፕላናችሁን አቅርቡ የሚል ነበረ። ካቀረባችሁት በርካታ ሰዎች መካከል ሕግና መስፈርቱን ያሟሉ ወይም ደግሞ የሚሰጣቸው የስራ ማስኪያጃ ገንዘብ ላቀረቡት የስራ ዝርዝር ወይም ደግሞ የቢዝነስ ፕላን ይመጥነዋል፣ እንዲሁም ደግሞ በአግባቡ ይጠቀሙበታል የተባሉትን የተለያዩ ፈተናዎችንና መመዘኛዎችን ያለፉ አሸናፊዎችንና የስራ ዝርዝሮችን ከዚህ ቪዲዮ በፊት ማቅረቤ የሚታወስ ነው። ለዛሬ ደግሞ በልዩ ፕሮግራም እነዚህ አሸናፊዎች ማለት ነው እዚሁ ፊት ለፊት እናንተ ፊት ቀርበው በቀጥታ በራሳቸው አንደበት የስራ ዝርዝራቸውን የሚናገሩበትና እንዲሁም ደግሞ በቀጥታ የስራ ማስኪያጃ ገንዘብ ይሰጣሉ የተባሉትን ያሸነፉትን የስራ ማስኪያጃ ገንዘብ እዚሁ ፊት ለፊት እየተመለከታችሁ የሚበረከትላቸው እጅግ የሚገርም ለሌሎቻችሁ ትምህርት የሚሆን አስገራሚ የሆነ ልዩ ፕሮግራም ይዤላችሁ መጥቻለሁ። ትማሩበታላችሁ። እስከ መጨረሻው ድረስ ተከታተሉኝ። በቀጥታ እንቀጥል። ከዛ በፊት ከምንም በፊት እንደማሳሰቢያ የሚነግራችሁ ነገር በጣም በርካቶቻችሁ ከመላው ሰው ዓለም ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም ከውጭ ሀገር ድረስ እዛ ሆኖ ማለት ነው የስራ ዝርዝራቸው እና የቢዝነስ ፕላናቸው ልከው የተወዳደሩ ሰዎች አሉ። እንዲሁም ኢትዮጵያ ውስጥ ላይ እኔ የምገኘው የስራ ድራሻ አዲስ አበባ ነው፣ ወይም ያለው አዲስ አበባ ላይ ነው። በርካቶች ከየአቅጣጫው ማለት ነው ከአራቱም አቅጣጫ፣ ከምስራቅ፣ ከምዕራብ፣ ከደቡብ፣ ከመሰሜን፣ ከሁሉም አቅጣጫ የስራ ዝርዝራቸው እና የቢዝነስ ፕላናቸው ልከው ነበረ። ታዲያ የስራውን ማስኪያጃ ገንዘብ የሚሰጡት በአካል ነው የሚል ቪዲዮ ሰርቼ ነበረ። ከዛ በኋላ ግን ከተወዳደሩት መካከል ከአራቱም አቅጣጫ ሰዎች ስለተወዳደሩ ያሸነፉት ሰዎች ክፍለ ሀገር ስለሆኑ እንደ አጋጣሚ ሆኖ ሁሉም ማለት ነው ሚኒመሙ ማለት ነው በዚህ የስራ ማስኪያጃ የሚሰጠው ገንዘብ ላይ አምስት ሰዎች አሸናፊ መሆናቸውን ነው ያበሰርኩላችሁ። አብዛኛዎቹ ማለት ይቻላል አራቱ ማለት ይቻላል ከክፍለ ሀገር ማለት ነው ከአዲስ አበባ ውጭ ነው ያሸነፉትና ስለዚህ አዲስ አበባ ነው ያለሁበት ቢሮ ላይ ወይም ደግሞ ይህንን የስራ ማስኪያጃ ገንዘብ ስፖንሰር ወዳደረገው ወደ አፍሪካ ኮፊ መተው ገንዘቡ መውሰድ አልቻሉም። ስለዚህ ማድረግ ያለብን እነዚህን ሰዎች ለማበረታታት ሲባል ባሉበት ቦታ ላይ ቀጥታ ስልክ ቁጥር ልከውልኛል ስልካቸውን ውዬ ማለት ነው ባሉበት ቦታ ላይ በቀጥታ እነሱ ስለመሆናቸው ማረጋገጫ፣ እናንተም ደግሞ እያዳመጣችሁትን የምትማሩበትን ቢዝነስ ከአንደበታቸው ከራሳቸው ስለስራ ያላቸውን አመለካከት መስቀለኛ ጥያቄ እየጠየኳቸውና የስራ ማስኪያጃ ገንዘቡን በቀጥታ አካውንታቸውን ይነግሩኛል። እዚሁ ላይቪ ላይ እያለሁኝ በወደ አካውንታቸው በቀጥታ እኔና እናንተ ሆነን ትራንስፈር እያደረግንላቸው የሚገርም አስገራሚ የሆነ ቆይታ እናደርጋለን። እስከ መጨረሻው ድረስ ሰብስክራይብ፣ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። በቀጥታ ወደ ቪዲዮች እናመራለን። እንቀጥል። አሎ፣ ሰላም፣ ጤና ይስጥልኝ። ሀብትሽ ይባላለው የስራ ሰው ወይ ደግሞ ቢዝነስማን ከሚለው ሚዲያ ማለት ነው፣ ከዩቲዩብ በድምፄ ነው። እሺ፣ በጣም አሪፍ። ስምሽ ማን ነበር ያልሽኝ? ያው ለማጣራት ስለሆነ። ሄርሜላ። እሺ፣ ሄርሜላ በምን ዝርዝር ነበር የተወዳደርሽው? ታስታውሸዋለሽ? ቡና ነው ያልሽኝ። ቡና የስራ ዝርዝር ምንድን ምንድን ነበር ያልሽኝ? እስኪ ይበቃለሽ፣ ያው ግዴታ ስለሆነ ያዛ ያልሻትን ነገር ትደግሚያታለሽ። እሺ ማለት ቴራዩ ኖርማል ቦታም አይደለም ገና ቦታ ጃንቦ ቤቶች አካባቢ ወይም ደግሞ ሽሮ ቤት ምግብ ቤት አካባቢ ይሆናል ማለት ነው። ሁለት ሺ አምስት መቶ ብር ታገኛለሽ። እሺ፣ እሺ። ቀጥ ከዛም፣ የረከቦቶችን እገዛለሁ ረከቦት ስ ያው ረከቦት ሁለት ሺ ብር አሰራለሁ። ኦኬ ኦኬ ኦኬ። ከዛ አንድ ሺ ሁለት መቶ ብር አንድ ስቲም፣ ሁለት ስቲም ሁለት ሺ አራት መቶ ብር ማለት ነው። ኦኬ በጣም አሪፍ። እሺ ስራ ዝርዝሮች ነው። እሺ አጠቃላይ ሶስት ሺ ብር ደግሞ ቡና ስኳርና ያው ሌሎች እቃዎች አሉ፣ ሶስት ሺ ብር ኦኬ በእነዚህ ማለት ነው ያቀረብሽው እንደዛ ነው ስራ ዝርዝርሽ በጣም አሪፍ እሺ ሌላ ጥያቄ የምጠይቅሽ ደግሞ ልክ ነሽ በቃ የዛ ጋር የጻፍሽውን ለማረጋገጥ አንቺ መሆንሽን ስለሆነ እሱ በትክክል ተመልሷል ምን ያክል ዝግጁ ነሽ ለመስራት አሁን አንቺ ያው አሁን ላይ የምሰራውን ስራ የተመቸው ስላልሆነ ማለትም ኮንትራክት ስለሆነ ነው የራሴን ስራ እንዲኖረኝ ስለምፈልግ በትንሽ ተነስቶ ትልቅ ቦታ ስለመድረስ። በጣም አሪፍ። በትንሽ ነገር ተነስቶ ትልቅ ቦታ ስለመድረስ ምንም የምትይው ነገር አለሽ? አሁን አንቺ ምንድን ነው የተረዳሽው? አንቺ አሁን ሁሉም ነገር ያው ከትንሽ እንደሚጀምር ማለት ትንሽዬ ነገር ነው ከአንድ ብር ጀምር

በቃ ችግር የለውም እ ትንሽ ጥያቄ ብቻ ም ጠይቅሽ ጨርሻል። ነገሩ እሱ ነግረሽኛል። በዚህ ስራ ለመስራት ያው ዝግጁ ነኝ ብለሽኛል። እስከ ምን ድረስ ነው የሚለውን መለሰሽልኛል። ዞሮ ዞሮ እስኪ ለሌሎቹ መልክት ካለሽ ተናገሪ እና መጨረሻው ላይ ልግባ። መልክት ካለሽ አሁን በዚህ ተነስቶ ለመስራት ያለውን ነገር መጠቀም ሁኔታ ሳንልክ ባለን አቅም ለስራ ስንችልላለ ምክንያቱም ሁሉም ከዜሮ ስለሚጀመር ማለት ነው። ዜሮ ላይ የተነሳ ደረጃ መቶ ፐርሰንት መረፍ ስለማይቀር ከዛ ላይ እስከምንደርስ ድረስ ተስፋ ባለመቁረጥ ያለንን አቅም በደንብ በማሻሻል ሀሳቦችን ከተለያየ ቦታ በመውሰድ በተለይ ደግሞ ያለንን ፍላጎት ይሄ ውስጥ ላይ ያለውን ነገር ማውጣት ሙያ በጣም አሪፍ በጣም አሪፍ። እዚሁ ላይ እያለሁኝ በቀጥታ አካውንትሽን ትነግሪኛለሽ። ንግድ ባንክ አለሽ? እሺ ንገሪኝ። አንድ ሺህ ሀምሳ ሁለት ሰባ ስንታር ሰባ ብለሽ ተቆራረጠ ድምፅሽ። ምን አልሽ? ሰባ አይ፣ አንድ ሺህ አምሳ ሁለት ሰባ ዘጠና መቶ ዘጠና ሁለት። እሺ፣ እየላኩት ነው። ሲገባ እንገርኝ። እዚሁ ላይ እያለሽ ሄርሜላ። በአንተ አምላክ ፍትጉ ነው ምናምን የሚለው አረን። እሺ፣ አስር ሺህ ብር እዚሁ ላይ እያለ ትነግሪኛለሽ፣ እንዳትዘጊው ስልክሽ እጅሽ ላይ ነው ያለው አይደል? አካውንት እንትንሽ እሺ፣ አይተሽ ንግረኝ። አሁን እኔ ጋር ገብቷል፣ ያሳየኛል አንቺ ጋር ደግሞ መጨረሻ የምትዩ መልዕክት ካለሽ እንጨርስ በይና። ያው አሁን በእርግጠኝነት መናገር የምችለው አሁን በተሰጠኝብን ከታ ቴሌግራም ላይ ፎቶ ልክልሻለሁ። በእርግጠኝነት ኧረ መጥቼ ጎበኝሻለሁ። የት ነበር ያልሽኝ አካባቢ በቃ ባህር ዳር እኮ መጣለሁ። ከሶስት ወር ከሁለት ወር አኔ ቀረጻ ሲኖረ ስለመመጣ ስልኬን ያዥ፣ ኮንታክት አድርጊ። ሌላ ማበረታቻም ካለ የት እንደጀመርሽ ደግሞ የጀመርሽባትን ቦታ ትነግርኛለሽ። አሁን ኔ ሚዲያ ራሱ ተደራሽ ስለሆነ ማስታወቂያ ሰራለሁ። ሰፖርት አድርጓ ትላለሁ። ለሚመለከተው አካል ማድረስ እችላለሁ። ችግር የለውም። ኔክስት ደግሞ ያለውን ደግሞ አንቺ ለውጥ ካሳየሽ ደግሞ እዛው ላይ ደግሞ የሆነ የሚደረግ ነገር ካለ ለማድረግ እንሞክራለን። ከሌላ ጋር የተነጋገርኩ ማለት ያለኝን ያቅሜን እንድትበረች ለሌሎች ሰዎች ትምህርት እንድትሆኝ ከማሰብ ነው ያቀረብኩት። ችግር የለውም አመሰግናለሁ። በርች። ይህንን ይመስላል የተከበራችሁና የተወደዳችሁ ተመልካቾች፣ ከሄርሜላ ጋር የነበረኝ ይህንን ነው። ሌላ ጋር ደግሞ እንደውላለን። ሌላኛዋ አሸናፊ ጋር ነው የምንደውለው። አብራችሁን ቆዩ። በቀጥታ ብሩን ሳስተላለፍ ተመልክታችሁኛል ብዬ አስባለሁ። ግድ ነው በቃል ስለሆነ ነው። በነገራችን ላይ ከብዙሃኖች መካከል ከአምስት ሰዎች መካከል ማለት ነው። ድጋሚ ያልመለስበትም ግን ምንድን ነው አሁንም ኮንታክት ያላደረጉኝ ሰዎች አሉ። ሶስት ሰው ብቻ ነው ኮንታክት ያደረገኝ። ከሶስት ሰዎች መካከል እንግዲህ ማቅረብ ያለብኝን አካል ነው የማቀርበው። ግን እናንተ ደግሞ እንትን ብታደርጉ የተሻለ ነገር ነው ብዬ አስባለሁ። የተከበራችሁና የተወደዳችሁ ተመልካቾች ሌላ ጋር ደግሞ እንደውላለን። ሌላኛዋ ማናት? ምንድን ነው የሚለውን ንጀራ ከራሷ አንደበት መስማት ስላለብኝ አሁንም፣ ምክንያቱም ክሪስ ክሮስ አሁን በጣም ሰዎች የኔ ነኝ የኔ ነኝ ብለው ውስጥ የጻፉ ሰዎች አሉ፣ አንዳንድ አራዳዎች ማለት ነው። ግን የሚጣራበት ራሱን የቻለ ይሻለ ክሪስ ክሮስ የሆነ ነገር አለ። አንደኛ ቦታው ላይ ሄዶ ሪፕ አድርጎ ማድረግ ነው እነሱ መሆናቸው ማሳወቅ፣ በትክክል የተናገሩት ደግሞ የሥራ ዝርዝር እነሱ መሆናቸውን ክሪስ ክሮስ ማረግበት ስላለ ነው። እንደውላለን። የቀጣዩ ማናት የሚባለውን ካሁን በፊት ስለተናገርኩኝ ራሷ ከአንደበቷ የምንሰማ ይሆናል። ተከታተሉኝ አሁንም እሺ እንደውላለን። ሌላኛዋ ተወዳዳሪ አሸናፊ ጋር ማለት ነው ትክክል ያሸነፈች ነች። ስሟ ማን እንደሆነ በራሳችን በአንደበት ምስ እንዳይረብሻችሁ፣ መዝሙር ስለሆነ ኮፒራይት እንዳይንት እንዳይል ነው ስታነሳው እንትን እናደርጋለን። እየጠራ ነው። አሎ ሰላም፣ ጤናስትን እንዴት ነሽ? ሀብትሽ ይባላለው የስራ ሰው ወይ ደግሞ ቢዝነስማን ከሚለው ሚዲያ ወይም ዩቱብ ቻናል ነው ምደውልልሽ። ቲንክ ራስሽ ስለመሆኖች ላረጋግጥ ብዬ ነው። እኛ በወጣነው ቻሌንጅ ላይ ውድድር ላይ አሸናፊ ነኝ ብለሻል። እኛ የምን የጠቀስነው እሱን ነው። ስልክ አስቀምጠሽልኛል በጣም አሪፍ እሺ አንቺ ስለመሆንሽ ማረጋገጥ ስላለ ቢያን አንድ ጥያቄ ልጠይቅሽ እና እዚሁ ላይ እያለን በቀጥታ አካውንትሽን ትነግርኛለች ትራንስፈር ይደረጋል ስምሽን ሙሉ ስምሽን ንገርኝማ ትክክለኛው ሱ ሙሉ ስምሽ እሱ ነው የስራ ዝርዝር ያቀረብሽበት ምን ነበር የእንጀራ ጋግሮ መሸጥ የት አካባቢ ነበር ያልሽኝ የት አካባቢ ነሽ አንቺ በጣም አሪፍ እሺ፣ የስራ ዝርዝሮች እሺን፣ እስኪ የተናገርሻቸውን ለማረጋገጥ ነው። በጣም ብዙ የሚያጭበረብር ስላለ ነው። እሺ፣ በጣም ትልቅ ይቅርታ ሚሚ ብሎ ሌላ ሰው የላከልኝም፣ ብዙ ሰው ስለነበረ ያየሁት ነገር አለ አንቺ ጋር፣ ለተመልካችም ለሌላም ሰው ለራሴም ራሱ ለማረጋገጥ ስለፈለግኩኝ ነው። አንዳንድ ሰው፣ ስለዚህ ይቺ ለእንጀራ መሸጥ ብለሽ ያልሻትን የጻፍሻትን ታሳውሻት አለሽ። እስኪ ንገሪኝ፣ ይበቃለሽ ምን ምን እንዳልሽ እንጀራ ለመሸጥ መጀመሪያ ያልኩትኝ እሺ የጥንቱን ዋጋ እሺ፣ ከዛ የእንጨቶቹን፣ ከዛ የማሰሻውን ኦኬ እና የእንጨት አለቀስ የተረፈውን እርዳኝ ምናምን ብዬ ከስር ብያለሁ። እርዳኝ ወንድሜ ነው ወሰኛልኩት እንደዛናያሽ ወንድም ርዳ። እንጀራ ሀያ አምስት ብር እሸጣለሁ ነው ያልሽኝ። ምጣር ሶስት ሺ ብር ጤፍ አምስት ሺ አምስት መቶ ብር ማሰሻው ለመቶ ብር እንጨት ሶስት መቶ ብር ነው ያልሽኝ። ስለዚህ አሪፍ አሁን አንቺ መሆንሽን አረጋግጠናል። ምን ያክል ዝግጁነሽ ነሽ የሚለውን ብጠይቅሽ ምንድን ነው የምትመልሽልኝ? ዝግጁነትሽ ምን ያክል ነው? ለመስራት ተዘጋጅተሻል? መቶ ፐርሰንት ነው። እዚህ ከሆናችሁ አሁንም አብረን ሆነን ገዝተን በተሰጠኝ ሰዓት መጀመር እችላለሁ። ችግር ችግር የለውም። እኛ መምጣት አይጠበቅብንም። የመጀመሪያ በእኛና በእኔና በእናንተ መካከል አንድ ማስገድዱን ሳይሆን ፈጣሪ ለራሱ ሲል ነው የሚሰጠው። አንቺ ደግሞ ለሌሎች አርአያ እንድትወኝ ነው። በትንሹ ተነስቶ አሁን ወደ ትልቅ ቦታ ለመድረስ ያለሽ እዚህ ላይ ምትያለሽ አስተያየት፣ አሁን በትንሹ ነው ያስቀመጥሽው። እንዴት ይቻላል? እንደዚህ ያሉ ሰዎች አሉ በጥያቄ የጠየቁ። አንቺ እንዴት አምነሽበት ነው በትንሹ ተነስቶ እዚህ ቦታ መድረስ ይቻላል? በትልቁ እስኪ ስለሱ ይሄ በጣም ትልቅ ነው። ከዚህ ያነሰም መ ይቻላል። ምክንያቱም እጅግ ላይ ሙያ ካለ የሚያደርግ ነገር የለም ወይንም የስራው ተነሳሽነት ካለ እና እናቴ ትሰራ የነበረው ከሰፌት ጀምራ ነው እና ቀ ሰራ ነበር። ከዛም ያነሳ አራት ሺህ ብር እራስዎች ላይ ካለ ተነስቶ መ ይቻላል። እንኳን አስር ሺ አይደለም አስር ሺ አሁን ይህ ትልቅ ነው። ኦኬ በጣም አመሰግናለሁ። መልእክት ካለሽ መጨረሻ ነገሪኝና አካውንትሽን እዚሁ ላይ ያለው ላይ ላይ ትነግሪኛለሽ፣ ሲገባ ገባ ትይኛለሽ። መልእክት አስተላልፊ እስኪ፣ ለእኛ ለእኔም ሊሆን ይችላል ለሌላውም ሰው ለምትፈልጊ ሰው መልእክት አስተላልፊ። ምናልባት አሁን የተቀዳውን ድምፅ አንዳንድ ሰው አላምን ስላለ ራሳቸውን መናገር ብሩ መግባቱን እዚሁ ላይቭ ማሳየት ማሳወቅ አለብኝ። መልእክት አስተላልፊ እስኪ

ሀያ ሶስት ሺ የብር ዘርግ ደሳለኝ ሼኖ ምናምን የሚለው የብር ዘንግ ደሳለኝ ሸ ችግር የለውም። አብሽር አብሽርማ እንዳታስቢ። ይ እዚሁ ላይ ያለ መግባቱን እዚሁ ስለምትነግርኝ ቴክስት ይገባለች ትነግርኛለሽ። እየላኩት ነው። እኔ ጋር ቁጥሩ የዛ ላይ ያለው ጠፍቷል። ሄጄ ቼክፕ ላርግና አልመልስልክ ችግር አለሁ እኔ ጋር ይኸው ቀጥታ እያሳየሁት ነው። እንትን ሲገባ ስክሪንሻት እያሳየኝ ነው፣ በቀጥታ ያሳያል። ከአንቺ በፊትም ለሌሎች ሳስገባ እዚሁ ያሳየሁ ነበረ፣ እየታየኝ ነበረ። አንቺ ጋር ስልኩ ቁጥሩ የለም ማለት ነው። አው ስልኩ ቁጥሩ ጠፍቷል። አሁን ያስኩት ይሄኛው ነው። አይገባልሽም ቴክስት አንቺ ጋር ችግር የለው፣ እማ በቃ ሽ ደውለች ትነግርኛለች። ችግር የለው ምን ጋገብቷል። በርቺ፣ ጠንክሪ፣ ራሱን የቻለ ጀምረሽ የተባልሽውን ሐቀሽን ጠብቀሽ ማለት ነው፣ ባልሽው መሰረት ለሌሎች ራሱ ትምህርት መሆን መቻል አለብሽ። የሆነ ቀን የምንጎበኝሽ ይሆናል። ሌላ ድጋሚ ደግሞ እንደዚሁ ሰፖርት የሚደረግ ነገር ሲኖር ደግሞ ያለውን ነገር ደግሞ እየተነጋገርን ይቻልኩትን ያክል ሌላም ሰው ከመጣ እንደዚሁ ፈቃደኛ ሆኖ ሰፖርት የምንደራረግ ይሆናል። ሲጀመር አንቺ ቀጣይ አሁን እርዳታ ሳይሆን ለሌሎች ረጅ ሆነች ነው ማየት የምንፈልገው። በርቺ ልሽ ይፈልጋል ፈልጋለሁ የምትይው ነገር ካለሽ እንዝጋ። አመሰግናለሁ። ማህበራችን እንደዋወላለንሽ። እሺ፣ የተከበራችሁና የተወለዳችሁ ተመልካቾች ሁለቱን ሴቶች አስተላልፈንላቸዋል። በሚገርም ሁኔታ ማለት ነው በጣም ሲምፕል በሆነ መንገድ ነው ያስተላለፍ ነው። አዎ ያው እኔ በስነ ስርዓት እያሳይኋችሁ ነው። እዚህ ጋር እንደገባ የሚታያችሁ ከሆነ በስነ ስርዓት እንደገባ አሳይቻለሁ። ለእኔ ወዲያው እንደ መጀመሪያዋ ልጅ ኮንፈርም ማድረግ አይጠበቅባትም። ስልክ ቁጥሩ ራሷ ጋር ስለሌለ ነው ፣ ያንዳንዱ ነገር በራሴ ግን ኃላፊነት ወስጄ ማንም አስገድዶኝ እስካልሆነ ድረስ ይህንን ይመስላል። የመጨረሻ ሞክር ይመስለኛል። ሌሎቹ በነገራችን ላይ ቀኑ እያለፈ ነው፣ ኤክስፓየርድ ያደርጋል ብያችኋለሁ። አንዳንድ ሰዎች ምንም እንትን ያላላችሁ ሰዎች አላችሁ። እንደዛ ባታደርጉ ጥሩ ነበረ። እህቶች ወንድሞቼ ዞሮ ዞሮ ግን ምንድን መሰላችሁ? ዝም ብላ እኔ ነኝ እያላችሁ ራሱ ማአት የጻፋችሁልኝ ሰዎች አለ ማለት ነው። ስለዚህ እነዚህን ሰዎች ስለመሆናቸው ለማሳወቅ ነው አንድ ቁጥር አለ ደግሞ እንደ ውልና በሱ እንትን ለማለት እንሞክራለን። እሺ፣ በነገራችን ላይ እሺ፣ አንድ ስራ የጻፈችልኝ ማለት ነው። አይ ቲንክ ሚሚ ፏድ የምትባል ተመሳሳይ ሆኖባት የጻፈችልኝ ነበረች። ይሄ ልክ አይደለም ልክ ስላልሆነው እንደዛ ያልኩበት ምክንያት አንድ ሰው ላክሊ ብዬ አሁን ቴሌግራም አስቸገረኛ ላይ ሰው አለ፣ ግን ኢሞ ላይ የጻፈልኝ ሰው አለ። እሱ ስለመሆኑ ኦኬ፣ እሺ፣ ራሱ ነው ኦኬ። ስለዚህ እንደውልለታለን። እሱ ስለመሆኑ እንደውልለታለን ማለት ነው። የተከበራችሁ ና የተወደዳችሁ ተመልካቾቼ እሺ የኛውን አንዳፍታ መለስበታለው። ስልክ ቁጥሩን ስላላከሊ ነው። አብራችሁን ቆዩ። የሌላኛውን ሰው ይዤ ተመልሼ ይመጣል።